ለዚች የከበረች ቀን ሰላምና ጤና ሰጥቶን ያደረሰን ፈጣሪያችንን እናመሰግናለን። ኢትዮጵያ ሀገራችን እንደ ችቦ እንጨት ብዙ ባህሎች፣ እምነቶች፣ ውብ እሴቶች፣ ብዛ ሀብቶችና ታሪክ ያላት ሀገር ነች። ከእነዚህ ጸጋዎች ውስጥ አንዱ ደግሞ መስቀል ነው። መስቀል ኢትዮጵያ ሀገራችን ለዓለም የምትታወቅብ በዓለም የምትታወቅበት የተባበሩት መንግስታት የትምህርት ሳይንስና የባህል ድርጅት ዩኒስኮ የማይዳሰስ ቅርስ የተመዘገበ የዓለም ሀብታችን ነው። የመስቀል ደመራ ባህል አከባበርም የኢትዮጵያን ብዛ ባህልን፣ ቋንቋን፣ ታሪክና እሴቶቹን የሚያንጸባርቅ ነው። በአብዛኛው የአገራችን አካባቢዎች ደመራ ችቦ ምርቃቱንና መልካም ምኞቱን ከሰሜን እስከ ደቡብ ከምስራቅ እስከ ምዕራብ ተመሳስለውና ተቀራርቦ ሲከበር ኢትዮጵያ ሀገራችን የተሳሰረች መሆኗን እንረዳለን። ይህ በአጋጣሚ ወይም በድንገት የመጣ አይደለም። መነሻው የጋራ የሚያደርገን የጋራ እሳቤ መኖሩን ያሳየናል። መነሻው አንድነታችን ሲሆን የአከባበሩ ሁኔታው ልዩ ልዩ መሆኑ ደግሞ ሕብረ ብሔራዊ አንድነታችን ማሳያ ነው። መስቀል ሕብረ ብሔራዊ አንድነታችን የሚያሳይ ድንቅ ባህል ነው። ኢትዮጵያ ለዘመናት የዳበረና በትውልድ ክብብሎች እየጎለበተ እምቅ የባህል ሀብት ያላት ውብና ታሪካዊ ምድር ነች። ሕዝቦቿ ለሺህ ዘመናት በጋራ የኖሩ በበርካታ ባህልና የጥበብ ሀብቶቿ የተሞሉና በመከባበር አብሮ የዘለቁ ህዝቦች ናቸው። አብሮ የመኖር ጥበብም መነሻውም ፍቅርና መከባበር ነው። ይህ እውነተኛ ትውፊት ካለፈው ትውልድ እስከ ዛሬ ለመጪው ትውልድ የሚቀጥል ኢትዮጵያዊ ባህላችን ነው። ስለሆነም በመንፈሳዊም ሆነ በመደበኛ አስተምህሮዎች የሰላም እና የፍቅር መሰረት የሆኑ ትርክቶችን ለትውልድ በሚገባ አጠናክረን እንዲደርስ በትኩረት መስራት ይገባናል። ይህ ከሆነ አገር ሰላም ይሆናል፣ ልማት ይፋጠናል፣ ድህነትና ጉስቁልና ከሀገራችን ይርቃል። አገራችንም በቃልም በተግባርም የከበረችና የገነነች ትሆናለች። ብፁዕ ወቅዱስ አባታችን ከቅዱስ መጽሐፍ እንደ ተረዳነው ንግስት ሌኒ መስቀሉን ለማግኘት እጅግ ከባድ ፈተና ልፋለች። ብዙም ፈልጋለች፣ ብዙም ደክማለች። የብዙዎች ትብብር አንድነትና ህብረት ተዳምሮ ግን ጥረቷ እንዲሳካ አድርጓት አድርጎታል። ልፋቷ ከንቱ አልነበረም፣ ድካሟን ባዶ አልቀረም። ዛሬ የምናከብረው በዓልም የብዙዎች ልፋት ድካምና ጉልበት ተሰባስቦ መስቀሉ እንዲገኝ ምክንያት በመሆኑ ነው። የአገራችን እድገትና ብልጽግና ማረጋገጥ የብዙዎች ጥረትና ድካም ይጠይቃል። ጠንካራ ስራና ልፋትም ይፈልጋል። ከድካም በኋላ ደስታ፣ ከልፋት በኋላ ውጤት እንደሚኖር ትላንት የተጓዝንባቸው መንገዶች ይጠቁሙናል። አባይን በተባበረ ክንድ ተነስተን እንዳሳካነው ሁሉ በርካታ የምናሳካቸው የጋራ ድሎች ከፊታችን አሉ። ይህን ለማድረግ በህብረት እና በአንድነት ቆርጠን ተነስተናል። ብፁኦ ቅዱስ አባታችን የዘንድሮ መስቀል የኢትዮጵያ አገራችን አስቸጋሪውንና ፈታኙን ወቅት አልፋ የከፍታና የማንሰራራት ጉዞ በጀመረችበት ወቅት የሚከበር ልዩ በዓል ነው። ይህን ጉዞ ከዳር ለማድረስ እንደ ደመራ ችቦ ተሳስረን በአንድነት መነሳት የሚገባን ትክክለኛ ወቅት ላይ እንገኛለን። በመጨረሻ በዓሉ የሰላም የፍቅር፣ የመደጋገፍና የመረዳዳት እንዲሆን ከልብ እየተመኘው በድጋሚ እንኳን አደረሰን መልካም የደመራ በዓል ለማለት እወዳለሁ። እግዚአብሔር ሀገራችን ኢትዮጵያን ይባርክልን፣ ይጠብቅልን። እጅግ በጣም አድርጌ አመሰግናለሁ።